ምንድነው? አንተ ጠረጴዛ ስትል፣ እንዴት ታወት እንዲህ? እኔ ካንተ መስማቴን ነው ገና። እውነት የለውም ብለህ ብዙ ተምር ያለው ብዙ ነገር ግን፣ እንዴት ታወት ጠረጴዛ ነው ብለህ ትመጣለህ? ግን አንተ ትንሽ አታነብም እንዴ? መጽሐፍ ቢያንስ እንደው ቢያንስ። ያ እንዴ፣ አንተ ምን ሆነህ ነው? ግን ምን በልተህ ነው አይ ቆይ ምን በልተህ ነው እንደዛ አንተ? አይ ታቦት ጠረጴዛ ማን ነው ያስተማረህ እንደዛ? ቆይ ነው ወይስ ነው ወይስ ከምን አይነት መምህር ነው የተማርከው? ከምን ጉርጓድ ውስጥ ነው የወጣኸው? ግን ከምን ጉርጓድ ውስጥ ማን ነው ያስተማረህ ታቦት ጠረጴዛ ነው ብሎ እንዱ ከማንኛው ነው የተማርከው ግን? ሶሪ ግን እውነት እንዳንተ አይነቱ ግን ይገርማል ወፍ ዘራሽ ወረደ። አይ አሪፍ ነው። ለምን አስወረዳችሁት? በጌታ እንደዚህ ሰይጣን ምናምን እየገባ ማኒፌስት ሲያደርግ ሲገለጥማ አታወርዱ እንጂ፣ ጥሩ እኮ ነው። እኛ ምንም አላወራንም፣ ግን የሆነ አጋንንት ነገር ካለ ይገለጣል፣ እዚህ ጩኸው ይወጣል ማለት ነው። እና ትንሽ ብታዩት የተወሰነ አንድ ሦስት ምናምን አስጮኸው እናስወጣው ነበረ። ዝም ብላችሁ ነው የምል የተወሰነ መቆየት ነበረበት።

ለራስ ስትል ለራስ እዚሁ ላይ ሰምቶ እንዳይቀጣመቱ አመጡ። እንትን ነው ምንድነው፣ ይሄ ልጅ ፕሮቴስታንት ነው። አሁን ገብቶ የነበረው ልጅ በጣም እኮ ከጆባ ጋር እኮ እኔ ጋር ተጨቃጭቋል። በምን ጉዳይ

እአይታወ ሰላም ናችሁ፣ እግዚአብሔር ይመስገን። እንደት ነው አኬ፣ ሰላም ነህ? ይመስገን አምላክ። እኔ እኮ ቅድም ልጁ ሲናገር ደነገጥኩኝ። እኔ በነገራችን ላይ ለጋዲም ነግረዋለሁ እና እኔ ድሬድ ነኝ፣ አለማዊ ሰው ነኝ እና አባታችን ወይ እንኳን ያወቅኩት እኔ በአኬ እኔ አላቅም፣ ቤተ ክርስቲያን አላቅም፣ መጽሐፍ ቅዱስ አላቅም። አባቴ ምንም ነገር ማቅሰው አልነበረም። ቲክታክ ላይ ሌላ ነገር ነበር ማወራው። ግን አኬ ስብከት ትምህርት ሲሰጥ ምን ሲል ነው አባታችን ወይ ማለት የጀመርኩት፣ አንዳንድ ሬጌ ሙዚኮችን ዲሌት እያረኩኝ መዝሙር እንኳን መጫን የጀመርኩት እና ለብዙ ለብዙቻችን መንገድ የሰጠሰው ነው። አንተ እውነቴን ነው ምለ። ለምን ቀለል ያለ ስብከት ነው የምትሰጠን አንተ ልክ እኛ አለማዊ ሰዎች በሚገባን ነው። አለማዊ ሰዎች ገባህ የምልህ አለ አይደል? አንዳንዴ በጣም ከበድ ያሉ ሰዎች ሲናገሩ ይጨንቃልና እና በቃ ሰዓቱ መቼ ባለቀ ምናምን ትላለህ። እንደ አንተ አይነቱ ደግሞ ቃላረደ ዘና አርጎ እኛን እየተረዳ የሚያስተምር ሰው ገባህ። ኢቭን አንተ እኛ ራሱ ወደ ቅዳሴ ሂዱ ምናምን ግዴ የለም እንደዚህ ወደፊት ያስጠላችኋል ምናምን ቁረቡ ምናምን እንደዚህ ስትለን ገባ። ይሁን እኛ በአለም ውስጥ ምንዳክር ሰዎች ይሁን ለካኛነም እግዚአብሔር ሊያይን ይችላል ሊሰማን ይችላል የሚል መንፈስ ያሳድራል። እኔም ብዙ ጓደኞቼ ጋር እንሰማሃለን አንተ ምክንያቱም በቃ ቀለል ይላል። አንተ ስታስተምረን ስትናገር አንተ ማዳመጥ ይቀለኛል። እኔ ሶስት ሰዓት አንተ ባዳምጠን ይቀለኛል። ምክንያቱም ኖርማል እኔ እንደዚህ እንትኖች በጣም የሚጨንቀኝ ሰው ነኝ ገባ። ቤተክርስቲያን ገብቼ የራሱ ቅዳሴ አስቀድሼ አላቅም በህይወት ገባ። እንደዚህ አሁን አንተ ራሱ ስትል አንድ ቀን ለሞክረው እንደምናምንል አለው እና እና አንተ ብዙ ቀልል አድርገህ የምታስተምረህ ሰውና የቅድሙ ሰውዬ እርግጠኛ ነኝ እንትን ነው ማለት፣ ወይ የምግብ እጥረት ሊሆን ይችላል አይታወቅም። አንዳንድ ጊዜ ራስ ላይ የሚወጣ አለ፣ አንዳንድ ችግሮች አሉ፣ በሽታዎች አናቃቸውም። እና ከመሬት ተነሶ ሰውን የሚዘረጥጥ ሰው ስለሆነ በጣም ነው የተሰማ ናጠገው። በጣም ጣለው ነበር እና አኬ እንኳን አገኘው። ከላይቭ በጣም ጠፍታል፣ ገባ እኛን ወደ ቤተክርስቲያን እንድመጣ እያደረክን አንተ እኮ ጠፋህ። ስለዚህ ባጠፋብን ልልህ ነው አኬዋ ቴንክ ዩ። እግዚአብሔር ያክብርልኝ። አመሰግናለሁ። አዎ፣ እንትላሉ። አይ በቃ እንገባለን። እስኪ እግዚአብሔር ከፈቀደ ዛሬም ልገባ ይችላል። ባይሆን ራሱ ግን ካሁን በኋላ ቶሎ ቶሎ ለመግባት እሞክራለሁ። ጌታ ይርዳኝና፣ አይ አይ፣ እንደ ቅድሞ አይነት ልጆች ምናምን። አይ እነሱም አሉ። አሁን እንግዲህ አንዳንድ ያው አንድ እንደዚህ አይነት ሰዎች አያስገርሙ ነው። እኛ እኔ አሁን እኔ ፐርሰናሊ ያው ችግር ይኖርብኛል። ኦፍ ኮርስ ማለት የራስህ የሆነ ችግር ይኖርብኛል ግን ችግር የሌለበትን በጣም ንጹህ የሆነውን ጌታችን ኢየሱስን ጋኒ ላለብህ ብለውታል ሰዎች። እኔ በጣም በቤል ዜቡል ያወጣል አሉት። እና ጋኒ ላለብህ በማለታችን ደግሞ ትክክል አላልንም። ክርስቶስ ኢየሱስን ሰይጣን አለብህ እና በጣም እና ያና አላው እንደነዚህ አይነት ሰዎች ያው እንግዲህ ይኖራሉ እና ይሄ ኖርማል ነው። አይዟችሁ ምናምን ይሄ ኖርማል ነው። እኔ እንደ ኖርማል ነው ማየውና እናንተንም እንደዚህ አይነት ነገር ምናምን አስተታዩ ምንም ሊያናድዳችሁ አይገባም። ግን እንትኑን ቅዳሴውን ምናምን ባይሆን እሱን በርቱበት። ወደ ቅዱስ ሚስጥር መቅረብ ነው ዋናው። እናንተ እንትን ማለት እንዳትቀና እንዳትቀና ማለህ ድሬድ ነኝ እኔ ጸጉር የጸጉር ጉዳይ ሊያስቀና ከቻል የተወሰነ ያስቀናኛል። አሁን እነቱ ለምናገ የልጅነቴን መልኬን እፈልገዋለሁ አጥቼዋለሁ ድሬድ ነኝ ነው ያኬ እና ጋዲንም አንድ ጊዜ ጠይቄዋለሁ እና ጋዲም እንደ አላስጨነቀኝም ግዴለም ትቆረጠዋለህ ምናምን አለኝ። እና እንደውም አንድ ቀን እንደዚህ ላይፍ ገብቼ አላውቅም በመልኬ እና ድሬድ የእዚህ ወገቤ ጋር ደርሷል እና አንድ ቀን እንዲህ ቆርጬው ይዤ ላይፍ ጋዲ ጋር እገባለሁ እያልኩ ሁል ጊዜ አስባለሁ እና ያሳሳኛል ደግሞ እንዴት ቆርጠዋል የሚል መንፈስ ደግሞ ይመጣብኛልና፣ ምን ይመስላል? እንዴት ነው የጸጉሬ ነገር ነው? አሁን ይሄ ላይ መቁረጡ እንዳልከውም እንትን የሚለው ከሆነ ከመቁረጥ በፊት ቅዳሴ ሂድበት ምናምን፣ በቃ የእግዚአብሔርን ቃል አንብብ። መቁረጥ ካለብህም እንድትቆረጥ የሚያደርግህ የእግዚአብሔር ቃል እና የራሱ ጊዜ አስቀድመህ በራስ እንደዚሁ ከምታደርገው መጀመሪያ እንደዚሁ እንዳለህበት ቅረብ። ማንም ሰው አንተማ ደረዳልና የእግዚአብሔርን ቃል አታንብብ ወደ ቅዳሴ እንዳትመጣ ብሎ አንተ መከልከል የሚችል ማንም የለም። ማንም አይከለክል። ከዛ ቀስ በቀስ ደግሞ መቆረጥ ካለብህ ቀስ በቀስ ራስ እያየ ትቆረጠዋል። ራሱ ከእግዚአብሔር ጋር ያለህ ግንኙነት ራሱ ይህንን ማድረግ ካለብህ እንድታደርገ ያደርጋል። ስለዛ ይሄ እንደነዚህ ነገሮች አያያዙን አደለም ጸጉር ጸጉር ማ ይኸው እንግዲህ ጭንቅላታችን ላይ ያለ ነገር ነው። ሰው ምንም ከጸጉር የሚከፋው እኮ አጥያት ነው። ከጸጉር የሚከፋው አጥያት ነው። ሰው ታስረን ምናምን ነገር ከሱስ ውስጥ እስከ ሞጣ ድረስ ወደ ቤተክርስቲያን አንሄድም የምንል ሰዎች አለን። እና እሱ ጭራሽ ነው የማይመጣው። ወደ ቤተክርስቲያን ስንሄድ ከእግዚአብሔር ጋር ስንገናኝ ያኔ ነው ራሱ ምንድነው ከዛ ከሱስ ውስጥም ልንወጣ የምንችለው። ስለዛ ባለንበት ሁኔታ ዝም ብለን ወደ እግዚአብሔር መቅረብ ከዛ እግዚአብሔር የሚሰራራን የሚያበጃጀን እርሱ ነው። የፈጠረን እርሱ ነው፣ የሚያድሰንም እርሱ ነው። እኛ የሸክላ እንደ ሸክላ ጭቃ ነን፣ እርሱ ደግሞ እንደ ሰሪያችን እና እሱን የሚያበጃጀን እና የሆነ ራሳችን አስተካክለን አበጃጅተን እንሂድ አንልም። እግዚአብሔር እንደወደደ ለእርሱ ውብ አድርጎ ስለሆነ የሚያበጃጀን የእርሱ ውብ እንድንሆን እኛ እንደዚሁ እንዳለን በቃ ወደ እግዚአብሔር መቅረብ፣ ከዛ እነሱ ቀስ በቀስ እያሻሻለን እያሻሻለን እንሄዳለን። ዋናው ነገር ልብ ነው። ሰው ልብ ላይ ሰው ልቡ ላይ ልቡ ንጹህ ከሆነ ለሰው ጥላቻ ከሌለው፣ የዋህነት በልብ ውስጥ ካለና ክፋት በልብ ውስጥ ከሌለ በቃ ልቡ ንጹህ ከሆነ እርሱ እግዚአብሔር እያየዋል። ለዛ ነው ጌታ ስም በአንቀጸ ብፁዓን ትምህርቱ ላይ ልበ ንጹሐን ብፁዓን ናቸው፣ ልባቸው ንጹህ የሆኑ ብፁዓን ናቸው እግዚአብሔር እያዩታል ይላል። እና ሰው ልቡ ንጹህ ከሆነ ከዛ ሌላው ነገር ሁሉ በጣም በቀላሉ ነው የሚቀረፈው። ሰው ሳይሆን ጄኒዩን የሚወደቅ ሆነ ማለት ነው። እና ስለዚህ መስራት ያለብን ልባችን ላይ ነው። የፀጉሩ ነገር ቀስ ብሎ ይደርሳል። አንተ ብቻ ከቤተ ክርስቲያን በዚህ ምክንያት አጥራቅ ነው እኔ ለምን? እሺ፣ በጣም አመሰግናለሁ። አንድ መመክር መጨረሻ ላይ ግን ምን አለ መሰለ እኛ ምን እንደሚሰማ እንደማወቅ ከፈለግ የራስ የምታስተምረውን ትምህርት የተቀዳውን እዚህ ዝም ብለህ ማዳመጥ አዳምጠውስ፣ አንዳንዴ ምን ያክል ጠልቀ እንደምትገባ በዛ ታውቀዋለህ። ለኛ የሚሰማ ስሜት እንዴት ስታስተምር ምን አይነቱ ጥሩ ሙድ እንዳለ አታውቀውም። አንተ አሁን ለራስህ አይታወቅም፣ ገብቷል። ስለዚህ እስኪ አንዳንድ እያስተማርከንን ትምህርት እስኪ ዝም ብለህ ደግሞ አዳምጠው። እስኪ በእውነት ነው የምልህ እንዴት ለስለስ ብሎ እኛን በቃ አይደል፣ ቀለል ያሉ ሰዎችን በቃ እኛ ምናምን መጽሐፍ ቅዱስ ማናውቀው ምናምን እንደዚህ በቃ ምንም ነገሮች ሆን አካብደን ማናውቅ ሰዎችን እንዴት አድርገን እንደምትገዛን ታውቀዋለህ። ራስህን ራስህ ጃጅ ልታደረገው ትችላለህ። ለ አኬ እወዳለሁ ወንድሜ። እንግዲህ አንድ ቀን ሀገር ቤት ስመጣ ከእግዚአብሔር ጋር እንደማገኘ አንተንም ጋድዬን ነው እንደማገኛችሁ እርግጠኛ ነኝ። ወዳለው ብዙ ሰው ነው የሚወድ። እውነቴ ነው። አንተን የሚጠላ ሰው አጋንንት ነው ብዬ ነው አስበው። እና እወዳቸዋለሁ። ሲሶ ደግሞ በጣም በቃ የሲሶ ሳቅ መንፈስ የሚያድስ ሳቅ ነው። አጠገቡ ካለ ወድሜን ያረዝመዋል